ናዚ ኦሎምፒክ በውዝግብ ተጀምሮ በውዝግብ የተቋጨ መድረክ። የጎርጎሮሲያኑ 1936 ነሐሴ 16 የክረምት ቀናት በታሪክ ጊዜም ከሚታወሱ ኦሎምፒኮች አንዱን አስተናግዷል። የውድድሩ አስተናጋጅም ራሱን ሶስተኛው የጀርመን ስርወ መንግስት እያለ ይጠራ የነበረው የናዚ አስተዳደር ነበር። በወቅቱም የአዶልፍ ሂትለር መንግስት በውድድሩ አማካኝነት ራሱን ለዓለም ክፍት ሲያደርግ፣ ግን በብላሽ አልነበረም። ሰላም፣ ጤና ይስጥልን የአሪፍ ሚዲያ ቤተሰቦች። የዛሬው ጥንቅራችን ወደ ምዕራብ አውሮፓ በምናብ ይወስደናል። በምናብ ጉዟችንም የናዚ ኦሎምፒያድ ስለሚሰኘው የበርሊን ኦሎምፒክ አስገራሚ ታሪክ የምንቃኝ ይሆናል። በቆይታችንም ከኦሎምፒክ ዋዜማ እስከ ፍጻሜው ብሎም ደግሞ በድረ ውድድሩ ስለነበሩ ጉዳዮች ምስጢራዊ መረጃዎችን ታደምጣላችሁ። ወደ ቤተሰቦቻችን ወደ መሰናዶቻችን የምናልፈው በብዙ ያልተሰሙ ታሪኮች የታጀበውን ጥንቅራችን ለመስማት አብራችሁን በምታሳልፏቸው ጥቂት ደቂቃዎች ፈጽሞ እንደማትቆጩም በማመን ነው። ቪዲዮ ላይክ ቻናላችንን ሰብስክራይብ፣ እንዲሁም ሁሉም ማራኪ መሰናዶቻችንን እንዲደርሳችሁ ደግሞ የደወል ምልክቱን መጫን አትርሱ ለማለት እንወዳለን። መሰል መሰናዶችን በብዛት ይዘን ለመምጣት የእናንተ አይዟችሁ ባይነት ትልቅ ስንቃችን ነውና ያላችሁን አስተያየትም ሆነ መሰል ጥቆማ ያለስስት ለግሱን እያልን በቀጥታ ወደ መሰናዶችን እንሻገራለን። ሰናይ ጊዜ። ዓለም አቀፉ ኦሎምፒክ ኮሚቴ ወይም አይኦሲ 29ኛው ጠቅላላ ጉባኤ መያዚያ 26 ቀን 1931 ዳክ በመድረኩ ላይ ከተላለፉ ውሳኔዎች አንዱ በርሊን የ1936 ኦሎምፒክ እንድታዘጋጅ መመረጧ ነበረ። ከተማ ባርሴሎና እና ኢስታንቡልን በመብለጥ 11 ኛውን የኦሎምፒያድ ውድድር የማዘጋጀት እድልን አገኘ። በጊዜው ለአይኦሲ ኦሎምፒያዱን በማዘጋጀት ረገድ ከወይማር የተሻለ ምርጫ አልነበረም ይባላል። ከአንደኛው የዓለም ጦርነት ሁለገብ ድርቀት እየወጣች ለነበረችው ጀርመንም ቢሆን አዘጋጅነቱን ማግኘት ትልቅ ትርጉም ነበረው። አጋጣሚው ትልቅ የማኅበራዊና ዲፕሎማሲያዊ ስኬት ተደርጎ የታየም እንደነበረም ታሪካዊ ድርሳናት ምስክር ናቸው። ሆኖም ከአዘጋጅነት ምርጫ ሁለት ዓመት በኋላ 1933 ላይ በድንገት ሂትለር የጀርመን መሪነት ስልጣኑን ተቆናጠጠ። የናዚ አስተዳደር ወደ ስልጣን መምጣትም ታዲያም ለመላው ዓለም ሆነ ለአይኦሲ አስደንጋጭ የሚባል ሁነት ነበረ። በጀርመን ምድር ይቀነቀን የጀመረውን የናዚ ስም ዘረኝነት አካሄድ ተከትሎም ውድድሩ በአድማ ወሬዎች ተጨናነቀ። የዓለም አቀፉ ኦሎምፒክ ኮሚቴም የናዚ መንግሥት ከያዘው አካሄድ እንዲገታ ጫና ማድረግ ጀመረ። ግፊቱን ተከትሎም በተወሰነ ደረጃ ቢሆን የናዚ አስተዳደር ጠርዝ ከወጣ የዘረኝነት ህሳቢያው መለስ ስለማለት ሙከራ አድርጓል ይባላል። በጊዜው ሂትለር ምንም እንኳን ስፖርት ወዳድ ባይሆንም ከጆሴፍ ጎብልስ የተሰነዘረለት አንድ ምክር ሀሳብ በዝምታ የሚያልፍ አይነት አልነበረም። የሂትለር ቀኝ እጅና አፍ የነበረው ግለሰብ እቅድ ኦሎምፒያዱን ተጠቅሞ አራያን የሚሉትን የዘር ጥራት ፕሮጀክት እሳቤ በመላው ዓለም ማሰራጨትን ያለመ ነበር። ውድድሩ በናዚ መንፈስ በማጠር አዲሲቷ ጀርመን ተወልዳለች የሚለውን ዘረኛ ትረክትን ለማስፈጸም ሂትለርና ጎብልስ ከስምምነት ደረሱ በ ደስ ውድድሩን ለማዘጋጀት እድል አግኝታ በአንደኛው የዓለም ጦርነት ምክንያት የተነጠቀችው ጀርመንም ይሄኛውን አጋጣሚ በሚገባ ለመጠቀም የቅድመ ዝግጅት ስራዋን አጧጡፋለች። በሂትለር ትዕዛዝ አንድ መቶ ሺህ ተመልካቾች የሚይዝ የኦሎምፒክ ስቴዲየም እንዲገነባ ተደረገ። ከዛ ጎን ለጎንም 150 ያህል ሌሎች የኦሎምፒክ ግንባታዎች መከናወናቸው ይነገራል። ታላቁን ኦሎምፒያድ ስቴዲየም የገነባችው በርሊን ጥንታዊቶቹን ግሪክና ሮምን የሚያወሱ ግዙፍ ሐውልቶችን ለማቆምም በቅታለች። ኦሎምፒያዱ በታሪክ ለመጀመሪያ ጊዜ የቴሌቪዥን የቀጥታ ስርጭት እንዲያገኝ በማድረግ በኩል በርሊንን የቀደማት አልነበረም። የናዚ አመራር ሁሉም ባስደነቀ መልኩ በ28 ቋንቋዎች የቀጥታ ስርጭት ማድረግ የሚያስችሉ ስራዎችን ሲከውን ቆይቶ የዛ ሁሉ የናዚ መንግስት ጥረትም የዓለም አቀፉን ማህበረሰብ ተአማኒነት ማግኘትን አላማ ያደረገ መሆኑ በኋላ ላይ ተጋልጧል። ያም ሆኖ አሜሪካ፣ ብሪታንያ፣ ፈረንሳይ፣ ቼኮስሎቫኪያ፣ ሆላንድና ስዊድን አይነት ሀገራት ከውድድሩ ለመቅረት ሙከራ ማድረጋቸው ይወሳል። በዛው በጀርመን ውስጥም ቢሆን የኦሎምፒክ መሰናዶ ሁሉንም የሚያስማማ አልነበረም። በተለይም የአገሪቱ የግራ ዘመን ፓርቲ ፖለቲከኞች የኦሎምፒክ ዝግጅቱን ቃወሙ ከርመዋል። ያኔው አሜሪካ የኦሎምፒክ ኮሚቴ ፕሬዝደንት አቬሪ ብራንዴጅ ግን አድማ እንቅስቃሴዎችን በሙሉ አጥብቀው ይቃወሙ ነበረ። ፕሬዝደንቱ ደጋግመው ኦሎምፒክ የተወዳዳሪዎች እንጂ የፖለቲከኞች መድረክ አይደለም ሲሉም የአድማ ጥሪዎችን ሲያጣጥሉ ቆይተዋል። ወደ በርሊን አምርተው ነገሮችን ከታዘቡ በኋላ ደግሞ ነገሮች ተጋነው መቅረባቸውን የሚገልጽ መ መግለጫን እስከ መስጠት ደርሰውም ነበረ። ኦሎምፒያዱ አይሁዶችንም ሆነ ሌሎች በናዚ ጠላትነት የተፈረጁ አካላትን በማከለ መልኩ በትክክለኛው መንገድ እየተጓዘ መሆኑንም መስክረዋል። ሆኖም አይሁዳውያን አትሌቶች በሙሉ የስፖርት ተቋማትን እንዳይረግጡ ተደርገው እገዳ ላይ ናቸው የሚሉ ዘገቦች ዋነኛ የዜና ርዕሶች ነበሩ። በመጨረሻ ግን የአድማ ወጀቡና አቧራው እየሰከነ ሄዶ ተጠባቂው የውድድሩ መካሄጃ ጊዜ ላይ ሊደርስ በቅቷል። የውድድሩ አስተናጋጅ ስፍራ በርሊንም ስዋስቲካና በኦሎምፒክ ሰንደቆች አጊጣ ታየ። የናዚ ወታደራዊ ኃይልም እንግዶችን በፈገግታ የመቀበልና የማስተናገድ ስራ ላይ ተጠምዶ ታየ። አይሁዳውያን የጀርመን ኦሎምፒክ ፕሬዚደንት የናዚ አባል በነበረው አንድ ግለሰብ ተካታቸውን በማንሳት ስሞታ የሚያቀርቡ አካላት ግን ነበሩ። ከዛ በተጨማሪ ስድስት መቶ ያህል የሮማኒ ጂፕሲዎች ወይም ዘላኖች በጉልበት ከበርሊን እንዲባረሩ ተደርጓል የሚል ቅሬታ ይሰነዘር ነበር። ሆኖም ጎብለስ ያለው ሁሉ በተቀደው መልኩ ተጉዞ የኦሎምፒክ ችቦ ተለኮሰ። በርሊን በኦሎምፒያድ ታሪክ የችቦ ማብራት ሁነትን ለመጀመሪያ ጊዜ እውን በማድረግ ታሪክ ሰራል። ከጥንታዊቷ የኦሎምፒክ አዘጋጅ ግሪክ የተነሳው ችቦ በ3422 ሯጮች አማካኝነት ተጓጉዞ በርሊን እንዲደርስ ተደረገ። እያንዳንዱ ግለሰብ ችቦውን ተሸክሞ አንድ ኪሎ ሜትር በተጓዘበት ሂደት የመጨረሻው ሰው ዚግፍራይድ ግለሰቡ የተመረጠውም ለናዚ ያረያየ ጠራ የዘር እቅድ ተስማሚ ነው በሚል እንደነበረ ታሪክ ያወሳል። ኤቭሪጅ የጀርመን የበላይነት በሚያመለክት መልኩ ረጅም ቁመናም፣ ሉጫ ቢጫ ጸጉር እና ሰማያዊ ዓይኖች ያሉት ሰው ነበረ። ከተወዳዳሪዎቹ ማዕከል ግማሽ ያሉ ለፉረር ሰላምታ አጸፋ ሲሰጡም ተስተውሏል። በአንጻሩ የአሜሪካና ብሪታንያ አትሌቶች ሰላምታውን ለመመለስ አሻፈረኝ በማለታቸው ተመልካቾቹ ዘንድ የተቃውሞ ጩኸት ደርሶባቸው አሜሪካውያኑ ባንዲራቸውን ዝቅ አድርገው ለሂትለር ተገቢ ክብር አለማሳየታቸው ፍራረነ እጅግ ያበሳጨ እንደነበረም ይወሳል። ይሁንና ግን የኦሎምፒኩ መክፈቻ መላው የሀገሪቱ ህዝብ ከናዚ መንግስት ጋር መሆኑን ለዓለም ማሳየት ተችሎበት፣ ውድድሩ ተጀምሮ ፍክክሩ ሲጦስ ደግሞ ከውድድሩ ትኩረት ሳቢ ሁነቶች አንዱ ጥቁር አሜሪካዊው ሯጭ ጆሲ ኦውንስ ነበረ። ኦንስ በጊዜው በአንድ መቶ ሜትር በ200 ሜትር ያስተላልፉ ከርመዋል። የጀርመን አቻ ሚዲያው ባሪያው ኦንስ እያሉ በአትሌቱ ላይ መዘባበታቸውን የሚገልጽ ዘገባን ጭምር ሲያሰራጩም ታይተዋል። የያኔው በርሊኑ ኦሎምፒክ ለመጀመሪያ ጊዜ የቅርጫት ኳስ ውድድር የተደረገበት በመሆኑ የቀዳሚነቱን ስፍራ መያዙም ይወሳል። አሜሪካም ከቅርጫት ኳሱ አሸናፊ ብትሆንም ግን በሜዳሊያ ሰንጠረዥ አናት ላይ የተገኘችው አይሁዳውያን አትሌቶችን ይዛ ወደ ውድድር አልገባችም የተባለችው ጀርመን ነበረች። ጀርመኖቹ በኦሎምፒያዱ ታሪክ ለመጀመሪያ ብሎም ለመጨረሻ ጊዜ የበላይ ሆነው ባጠናቀቁበት ውድድር በድምር 101 ሜዳሊያዎች አገኝተዋል። በየጊዜው በሚያስደንቅ ሁኔታ አሜሪካ ማርቲ ግሊክማን እና ሳም ስቶለር የተባሉ የአይሁዳዊ አትሌቶቿን ጥላ ወደ ውድድሩ መምጣቷ ተሸፋፍኖ ሰንብቷል። አሜሪካያኑ ሁለቱ አትሌቶች እንዲቀሩ የተደረገው ሂትለርን ያለማናደድ ነው የሚል መከራከሪያ እያቀረቡም ነበር። በሌላ በኩል ደግሞም ሮማናውያን ቦክሰኛ ኒኮላይ ቤርቼስ በደመመረስ በድንገት በውድድሩ መሃል መሞት ድንጋጤ ፈጥሮ ነበር። ይህ በእንዴ እንዳለ በአጠቃላይ ውድድሩ ያማረና የሂትለር ብሎም መላው ጀርመንን የበላይነት የታየበት ሆኖ ለመገባደድ በቅቷል። የናዚ መንግሥትም ራሱን ሰላም ፈላጊ አድርገው ለዓለም ሕዝብ በማሳየት ረገድ ተሳክቶለታል ሲሉም የምዕራቡ ዓለም ተንታኞች ሁነቱን ይገልጹታል። በውድድሩ ላይ ጀርመን በሜዳሊያ ሰንጠረዥ የበላይ መሆኗ ለናዚ ፕሮፖጋንዳ ማበብ ደግሞ የትየለሌ ነበርም ይባላል። በጊዜው በውድድሩ ዙሪያ የተቀረጸ 350000 ሜትር ርዝማን ያለው የፊልም ክር አርቶ ስራ ለመጨረስ 18 ወራት ወስዷል። ኦሎምፒያዱን የሚያሳዝንና ለናዚ ፕሮፓጋንዳ ትልቅ ግብዓት የሆነ የአራት ሰዓታት ፊልምም ሚያዝያ 1938 ይፋ ሆኗል። በወቅቱም ለስፖርት ምንም አይነት ፍቅር ያልነበረው ሂትለር ጭምር በመሰናዶ ሂደት እጅግ መደሰቱ ይነገራል። በ1940 የኦሎምፒክ ውድድሩ በቶኪዮ ይደረጋል። ከዛ በኋላ ግን ሁሌም ውድድሩን በጀርመን እንዲካሄድ ያደርጉታል ብሎ በራስ መተማመን መንፈስ መናገሩም ይጠቀስለታል። በወቅቱ አልበርት ስፔር ይሰኝ የነበረ የህንፃ ንድፍ ባለሙያ በርሊን ለምታዘጋጀው ቀጣይ ኦሎምፒኮች የሚሆን 400 ሺህ ሰው የሚዝ ስቴዲየም ንድፍ እንዲያወጣ ታዞ ነበርም ይባላል። ሂትለርና አጋሮቹ የዛን አይነቱ ውሳኔ ሲያሳልፉ ምክንያት እንደነበራቸው ይነገራል። የሁለተኛው የዓለም ጦርነት ቀስቀሱና ማሸነፋቸው አይቀሬ መሆኑን ማመናቸው በምክንያትነት ይጠቀሳል። ሂትለር ከኦሎምፒክ በኋላ መላ አውሮፓውያን በጦርነት እሳት ለመለብለ ለብ፣ ሶስት ዓመታት መጠበቅ እንኳን እንዳልቻለ ዓለም ተመልክቷል። በዚህም ተባለ በዚያ የኦሎምፒያዱ መሰናዶ የናዚዝም እና የፋሺዝም የፋሽዝም እሳቤን ያቀነቅኑ ለነበሩት ሂትለር እና ወዳጆቹ ውዳጆቹ ቤኒቶ ሙሶሊኒ የተመቸ ነበረ። ጀርመን ስኬታማ ኦሎምፒክ ባሰናዳችበት ሰሞን ጣሊያን የ1934ና 1938 ተከታታይ ዓለም ዋንጫዎችን ማንሳት ችላለች። በዓለም አቀፉ ማህበረሰብ ዘንድ በበጎ ጎን ይታይ የነበረው የጀርመን መንግስት ግን በጀመረው ሂደት የቀጠለ ለጥቂት ጊዜያ ብቻ ነበር። የጦርነት ጠመቃው ተፋፉሞ እጅግ አውዳሚው የሁለተኛው የዓለም ጦርነት በ1939 አንድ ብሎ ጀምሮ ለአምስት ዓመታት መላ አውሮፓን ሲያነዳ ከርሟል።